የዋጋ ዱጉ ሰማይ የተከፈተ ይመስላል። ዝናቡ እንደ ሺ ጅራፍ ምድርን ይገርፋል። መንገዶች በውሃ ተጥለቅልቀዋል፣ ሰዎችም በየቤታቸው ተሸሽገዋል። በዚህ ሁሉ ግርግር መሃል የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራዎሬ የቅንጦት መኪኖች መንገዱን እየሰነጠቁ ይጓዛሉ። ከሰሜኑ የሀገሪቱ ክፍል ከነበረው የማኅበረሰብ ጉብኝት እየተመለሱ ነው። ፕሮግራማቸው ዘግይቷል። ሁሉም የሚጣደፉ ነበር። የፕሬዝዳንቱ መኪናዎች በውሃ ወደ ተሞላው አንድ የመንገድ መስቀለኛ መንገድ ሲደርሱ ፍጥነታቸውን ቀነሱ። በዚያች ቅጽበት ከዝናቡ መጋረጃ ጀርባ ኢብራሂም ትራዎሬ አንድ ነገር ተመለከተ። በመንገዱ ዳር አንድ ትንሽዬ ምስል ቆሟል። ከላይ በሚወርደው ዝናብ ርሶ፣ ከውስጥ በሚመነጭ ብርድ እየተንቀጠቀጠ። ልጁ አስር ዓመት እንኳን የሚሞላው አይመስልም ነበር። በደከሙና በቀጠኑ እጆቹ ሁለት ትናንሽ ሕፃናትን አቅፏል። አንደኛው በትንሹ መራመድ የጀመረ ይመስላል፣ ሌላኛው ደግሞ ከዚያም የሚያነሰ ሕፃን ነው። የመኪናዎቹ ሞተር ድምፅ ዝናቡን ሰንጥቆ ሲመጣ የልጁ ትናንሽ አይኖች በተስፋ ብልጭ አሉ። የፕሬዝዳንቱ መኪናዎች መንገዳቸውን ሊቀጥሉ ሲሉ አንድ እጅ በድንገት ወደ ላይ ተነሳ። አቁሙ! የፕሬዝዳንቱ ድምፅ ነበር። የጸጥታ ኃላፊው ወዲያውኑ ተቃወመ። ጌታዬ፣ መንቀሳቀስ አለብን፣ ፕሮግራሙ ዘግይቷል። ኢብራሂም ግን አልሰማውም። በአንድ ቅጽበት ያለምንም ማመንታት የመኪናውን በር ከፍቶ ወደ ዝናቡ ውስጥ ወጣ። ያ ትንሽዬ ልጅ በአይኖቹ ያየውን ማመን አቃተው። የአንድ አገር ፕሬዚዳንት ከቅንጦት መኪናው ወርዶ በዚያ በሚወርደው ዝናብ ውስጥ በቀጥታ ወደ እርሱ እየመጣ ነበር። ልጁ በብርድ ብቻ ሳይሆን በፍጹም ድካም ይንቀጠቀጥ ጀመር። በእቅፉ ያሉት ሕፃናት ድምፃቸው ጠፍቶ በለሆሳስ ያለቅሱ ነበር። ልብሳቸው ሙሉ በሙሉ ርሷል። ትናንሽ ፊታቸው በብርድ ገርጥቷል። ፕሬዝዳንቱ በፊቱ ተንበርክኮ ስም ማን ነው? ሲል በየዋህነት ጠየቀው። የልጁ ከንፈሮች ተንቀሳቀሱ፣ ነገር ግን ድምፅ አልወጣም። ከዚያም በማይሰማ ሹክሹክታ ተናገረ። አማድ እባላለሁ። እነዚህ ወንድሞቼ ናቸው። የምንሄድበት ቦታ የለንም። እባከው እርዱን። እነዚህ ቃላት እንደ ቡጢ የኢብራሂም ልብ መቱት፣ በልጁ አይኖች ውስጥ ተስፋ መቁረጥና ጥልቅ ፍርሃትን ተመለከተ። ነገር ግን ከዚህ ሁሉ በላይ በእቅፉ የያዛቸውን ሁለት ትናንሽ ህይወቶች ለመጠበቅ ምንም አይነት ዋጋ ለመክፈል ዝግጁ የሆነ የማይናወጥ ቁርጠኝነትን አየ። ፕሬዚዳንቱ ሁሉንም ነገር ንገረኝ ሲለው አማዲ ብዙ መከራ ካለፈበት ልጅ በማይጠበቅ ጥንካሬ ታሪኩን መተረክ ጀመረ። ከሶስት ወራት በፊት የአማዴ ዓለም ፍጹም የተለየ ነበር። ቤታቸው በዋጋዱጉ ከተማ በሲሳን ክፍለ ከተማ ውስጥ የሚገኝ መጠነኛ ግን በሙቀትና በፍቅር የተሞላ ነበር። አባቱ ታታሪ የእህል ነጋዴ ነበር ሀብታም ባይሆንም በልፋቱና በጥበቡ ለቤተሰቡ የሚያስፈልገውን ሁሉ ያቀርብ ነበር። ቤቱ የራሳቸው ነው፣ ከከተማ ውጭም ትንሽ የእርሻ መሬት ነበራቸው። አማዲ በወላጆቹ የፍቅር እቅፍ ውስጥ ስለ ነገ ሳይጨነቅ የሚኖር ደስተኛ ልጅ ነበር። ከዚያም በአንዲት ክፉ ቀን ይህ ሁሉ ተገለበጠ። ወላጆቹ በመኪና አደጋ ሕይወታቸው አለፈ። በቅጽበት የአማዲ ዓለም ጨለመ። ከቀብሩ ከጥቂት ቀናት በኋላ አጎቱ ሙሳ ወደ ቤታቸው መጣ። እምባውን እያፈሰሰ አትጨነቁ፣ እኔ ያለሁላችሁ አላቸው ነገር ግን የሙሳ ቃል በማር የተቀባ መርዝ ነበር በልብ ውስጥ የነበረው ጥልቅ የሆነ ስግብግብነትና ክፋት ነበር በጥቂት ቀናት ውስጥ ሙሳ ወደ ቤታቸው ገብቶ መኖር ጀመረ የመጀመሪያው ሥራው በቤት ውስጥ የነበሩትን አስፈላጊ ሰነዶች በሙሉ መሰብሰብ ነበር የቤቱን ካርታ የመሬቱን ወረቀቶች የባንክ ደብተሮችን ከዚያም የጥፋት ሥራውን ጀመረ የአማዲን አባት ፊርማ በሐሰት እየፈረመ ንብረቱን ሁሉ ወደ ራሱ ስም አዞረ። በመሬት መዝገብ ቤት ያሉትን ባለሥልጣናት በጉቦ አታለላቸው። የውሸት ሰነዶችን በእውነተኛ ማኅተም አስመታ። በሁለት ሳምንታት ጊዜ ውስጥ ሁሉም ነገር የሙሳ ሆነ። ቤቱ፣ መሬቱ፣ የባንክ ገንዘቡ፣ የወላጆቹ የሕይወት ዘመን ልፋት በአንድ አጭበርባሪ እጅ ገባ። አማዲ ነገሮቹ እየተለወጡ ሲሄዱ በልጅ አእምሮ የሆነ ነገር ትክክል እንዳልሆነ ገባው። አንድ ቀንም ድፍረቱን አጠናክሮ አጎቱን ጠየቀው። አጎቴ ቤታችን ምን እየሆነ ነው? ያኔ የሙሳ የውሸት የያዘን ጭምብል ተገለጠ። እናንተ ሕፃናት ናችሁ፣ ምንም መብት የላችሁም ማንም አያምናችሁ ሲል ጮኸበት። ከዚያም በሰው አእምሮ የማይታሰበውን ከእንስሳም የማይጠበቀውን ድርጊት ፈጸመ። የአሥር ዓመቱን አማዲን ገና በቅጡ መራመድ የጀመረውን ኮፊን እና ሕፃኑን ያዋንንም ከገዛ ቤታቸው ልክ እንደ ቆሻሻ ወደ ጎዳና ወሮሮ ጣላቸው በዚያች ቅጽበት የአማዲ ልጅነት ሞተ በጎዳና ላይ ሲጣል የአማዲ የመጀመሪያው ስሜት ፍርሃት አልነበረም ቁጣ እንጂ ይህ ስህተት ነው ፍትህ መኖር አለበት ብሎ አመነ በልጅ ልቡ ሥርዓቱ እንደሚያግዘው እውነት እንደምታሸንፍ ተማመነ በዚህ እምነቱ ተመርቶ የመጀመሪያውን እርምጃውን ወሰደ ሁለት ትንንሽ ወንድሞቹን አንድ ጥግ አስቀምጦ በአካባቢው ወደሚገኘው ፖሊስ ጣቢያ አመራ ለሰዓታት በሩ ላይ ከቆመ በኋላ በመጨረሻም አንድ መኮንን ሊያናገረው ወጣ። አማዲም በሙሉ ድፍረት ስለ ወላጆቹ ሞት፣ ስላጎቱ ክህደት፣ ስለተሰረቀው ቤታቸው ተናገረ። ነገር ግን ከመኮንኑ ፊት ያየው የርኅራሄ ሳይሆን የማላገጥ ስሜት ነበር። ፖሊሶቹ ከት ብለው ሳቁበት። አንድ ጻን ልጅ በአንድ ትልቅ ሰው ላይ የሚያቀርበው ክስ ለእነሱ እንደ ቀልድ ነበር የተሰማቸው። አጎትህ እኮ ነው ለምን ይዋሽብሃል? አሉት ማስረጃ ይዘ ስትመጣ ተመለስ በማለትም አሰናበቱት። የመጀመሪያው በር ተዘጋ። አማዲ ግን ተስፋ አልቆረጠም። ሁለተኛውን እርምጃውን ወደ ጎረቤቶቹ በመሄድ ቀጠለ። እነዚህ ሰዎች ቤተሰቡን ለዓመታት የሚያውቁ ከአባቱ ጋር እንጀራ የበሉ ከእናቱ ጋር የተጫወቱ ነበሩ። እነሱ ምስክር እንደሚሆኑለት ከጎኑ እንደሚቆሙለት አመነ። ነገር ግን ያንኳኳው እያንዳንዱ በር ፊቱ ላይ ተዘጋ። ማንም ከሙሳ ጋር መጋጨት አልፈለገም። ማንም በጉዳዩ ውስጥ ገብቶ ራሱን ለአደጋ ማጋለጥ አልፈለገም። ይቅርታ እኛ ምንም ማድረግ አንችልም እያሉ በሐዘኔታ በተሞላ ድምፅ በሮቻቸውን ዘጉበት። ያኔ አማዲ እውነታውን ተረዳ። ስርዓቱ ከድቶታል፣ ማኅበረሰቡም ትቶታል። ማንም ሊረዳው ፈቃደኛ አልነበረም። ብቻውን ነበር። ከዚያም የሦስት ወራት የሥቃይና የትግል ሕይወት ተጀመረ። የጎዳና ሕይወት ለትልቅ ሰውም ከባድ ነው። ለአስር ዓመት ልጅና ለሁለት ሕፃናት ግን ሲኦል ነበር። አማዲ በየቀኑ በገበያ ስፍራዎች እየዞረ ምግብ ይለምናል። አንዳንድ ጊዜ ያገኛል፣ አንዳንድ ጊዜ ግን በባዶ ሆዱ ያልፋል። ማታ ማታ ከዝናብና ከብርድ የሚከላከልለት መጠጊያ ፍለጋ ይንከራተታል። አንዳንድ ጊዜ በፈራረሱ ሕንፃዎች ስር አንዳንድ ጊዜ ደግሞ በድልድይ ስር። ወንድሞቹ በብርድ ሲንቀጠቀጡ በራሱ ቀጭን ሰውነት ሊያሞቃቸው ይሞክራል። ልብሳቸውን በየመንገዱ ዳር በሚገኙ የውሃ ቦዮች ላይ ያጥባል። በዚህ ሁሉ መከራ መሃል ግን አማዲ ፍቅርን አልረሳም። ወንድሞቹን እንዳይኑ ብሌን ይጠብቃቸዋል። ከራሱ እየቀነሰ ይመግባቸዋል። ሲያለቅሱ ያባብላቸዋል። ሲታመሙም ያስታምማቸዋል። ሁሉም በሮች ተዘግተውበታል። የሰው ልጅ ሥርዓት ከድቶታል። ነገር ግን በዚያች በዝናብ በታጠበችው ምሽት ታናሽ ወንድሙ ኮፊ በንዳድ ሲቃጠል ሲመለከት አማዲ የተስፋ መቁረጥ አፋፍ ላይ ደረሰ። የቀረው አንድ የመጨረሻ ተስፋ ብቻ ነበር፣ በዝናብ ውስጥ ቆሞ የማይቻለውን ታምር መጠበቅ። ፕሬዝዳንት ኢብራሂም ትራዎሬ በቅንጦት መኪናው ውስጥ ሆኖ የልጁን እያንዳንዱን ቃል በጸጥታ ያዳምጥ ነበር። አማዲ ሲናገር የፕሬዝዳንቱ ፊት ቀስ በቀስ እየተለወጠ መጣ። የርኅራኄ ስሜቱ ወደማይታመን ቁጣ ተቀየረ። ፊቱ ጠቆረ። እጆቹ ወደ ቡጢ ተለወጡ። አማዲ ታሪኩን ሲጨርስ በመኪናው ውስጥ የነበረው ዝምታ ከዝናቡ ድምፅ በላይ የሚያደነቁር ነበር። ከዚያም ኢብራሂም ተናገረ። ድምፁ ቀዝቃዛና እንደ ብረት የጠነከረ ነበር። አሁኑን ወደ ሙሳ ቤት ውሰዱኝ አለ። የጸጥታ ኃላፊው በስጋት ወደፊት መጥቶ ጌታዬ፣ ይቅርታ ያደርጉልኝ። ነገር ግን ይህ የቤተሰብ ጉዳይ ነው። ምናልባት ለሚመለከተው አካል ብናስተላልፈው ሲል ሊያስተባብር ሞከረ። ኢብራሂም ግን በቁጣ በተሞሉ ዐይኖቹ ገላመጠው የቤተሰብ ጉዳይ አለ። ድምፁ እየጠነከረ አንድ ሰው ወላጅ አልባ ህፃናትን ይሰርቃል፣ ህፃናትን በጎዳና ላይ እንዲሞቱ ይጥላል፣ ባለሥልጣናትን በጉቦ ያታልላል። ይህ የቤተሰብ ጉዳይ አይደለም። ይህ በሕፃናት ላይ የተፈጸመ የተደራጀ ወንጀል ነው። ዛሬ ማታ እኔ በግሌ ፈተዋለሁ ሲል ተናገረ። ከእንግዲህ ማንም ሊናገር የደፈረ አልነበረም። ወደ ሙሳ ቤት ሲደርሱ ከውስጥ የሳቅና የሙዚቃ ድምፅ ይሰማ ነበር። ሙሳ በሰረቀው ሀብት ከጓደኞቹ ጋር እየጨፈረ ነበር። ኢብራሂም ትራዎሬ ከጠባቂዎቹ ጋር ወደ ግቢው ሲገባ የሙሳ ፊት በድንጋጤ ገረጣ። ፕሬዝዳንቱ ምንም አይነት ቃላት ሳያባክን በቀጥታ ወደ ነጥቡ ገባ። የሰረቅከውን ውርስ አስረዳ፣ የፈረምካቸውን የውሸት ሰነዶች ተናዘዝ፣ ሦስት ሕፃናትን ወደ ጎዳና የጣልካቸው አንተ በቤታቸው ድግስ ልታደርግ እንደሆነ ተናገር። ሙሳ በጉልበቱ ተንበርክኮ ይቅርታ ለመነ። ነገር ግን ኢብራሂም በውሸት እምባው አልተሸወደም። በዚያች ሌሊት የፕሬዝዳንቱ ቢሮ ወደ ፍርድ ቤትነት ተለወጠ። ፕሬዝዳንቱ ዳኛና አስፈጻሚ ሆነ። የፍትህ ሚኒስትሩን፣ የፖሊስ አዛዡን፣ የመሬት መዝገብ ቤት ኃላፊውን፣ ሁሉንም በዚያው ምሽት ወደ ቤቱ አስጠራቸው። ትእዛዙ ግልጽ ነበር፣ ይህ ጉዳይ ዛሬ ማታ ያበቃል። ሙስናው ይመረመራል፣ የተሰረቀው ንብረት ይመለሳል። ጥፋተኞችም ለፍርድ ይቀርባሉ። በማግስቱ ጠዋት ዝናቡ አብቅቶ ፀሐይ ስትወጣ ኢብራሂም ትራዎሬ ወደ አማዲ ቤት ተመለሰ። በዚህ ጊዜ ግን አማዲና ወንድሞቹ እየተባረሩ አልነበረም። ወደ ቤታቸው በክብር እየገቡ እንጂ በአንዲት ሌሊት ሁሉም ነገር ተለውጦ ነበር። በፕሬዝዳንቱ ቀጥተኛ ትዕዛዝ የሕግ ባለሙያዎች ሌሊቱን ሙሉ ሰርተው የሙሳን የውሸት ሰነዶች በሙሉ አረጋግጠዋል። ቤቱ፣ መሬቱ፣ የባንክ አካውንቱ ሁሉንም ነገር ወደ ህጋዊ ወራሾቹ ወደ ሶስቱ ሕፃናት ተመልሷል። ሙሳና ተባባሪ የሆኑት ሙሰኛ ባለሥልጣናት በቁጥጥር ስር ውለዋል። ነገር ግን ኢብራሂም ትራዎሬ በዚህ ብቻ አላቆመም። ሕጋዊ ባለቤትነት ብቻውን በቂ እንዳልሆነ ያውቅ ነበር። እነዚህ ሕፃናት ከንብረት በላይ ቤተሰብና የወደፊት ተስፋ ያስፈልጋቸዋል። ስለዚህ ራሱ ፕሬዝዳንቱ ለልጆቹ የመንግስት የአደራ ፈንድ አቋቋመ። በጎረቤታቸው የነበሩ የወላጆቻቸው ወዳጅ የሆኑ አንድ አዛውንት ባልና ሚስት ሕጋዊ ሞግዚቶች እንዲሆኑ አደረገ። አማዲንም በዋጋ ዱጉ ምርጥ ከሚባሉ ትምህርት ቤቶች በአንዱ አስገባው። ታሪኩ ግን እዚህም ላይ አላበቃም። ያቺ በዝናብ ውስጥ ያሳለፏት ምሽት በፕሬዝዳንቱ ልብ ውስጥ አንድ ትልቅ ጥያቄን ተታለፈች። በዚህች አገር ስንት ሌሎች አማዲዎች በጎዳና ላይ እያለቀሱ ነው? ከዚህ ጥያቄ ተነስቶ ኢብራሂም ትራወሬ ሀገር አቀፍ ምርመራ እንዲጀመር አዘዘ። ውጤቱም ልብ የሚሰብር ነበር። በመቶዎች የሚቆጠሩ ወላጅ አልባ ሕፃናት በስግብግብ ዘመዶቻቸው ንብረታቸው ተዘርፎ ለጎዳና ሕይወት ተዳርገው ነበር። ያኔ ፕሬዝዳንቱ አንድ ታሪካዊ እርምጃ ወሰደ። የወላጅ አልባንና የተጋላጭ ሕፃናት ጥበቃ ቢሮ የሚባል አዲስ የመንግሥት መስሪያ ቤት አቋቋመ። የዚህ ቢሮ ብቸኛ ዓላማ እንደ አማዴ ያሉ ሕፃናትን መብት ማስጠበቅ፣ ንብረታቸውን የሰረቁትን ለሕግ ማቅረብና ዳግም እንዲህ አይነት ወንጀል እንዳይፈጸም መከላከል ነበር። ከአንድ ልጅ እምባ የመላ ሀገሪቱን ሕፃናት የሚጠብቅ ሕግ ተወለደ። ከስድስት ወራት በኋላ ኢብራሂም ትራዎሬ በቢሮው ውስጥ እያለ አንድ ደብዳቤ ደረሰው። የእጅ ጽሑፉ የልጅ ነበር። ክቡር ፕሬዝዳንት፣ ወንድሞቼና እኔ ደህና ነን። ትምህርት ቤት ውስጥ ስለ ፍትህና ስለ መብት እየተማርኩ ነው። ሳድግ፣ ልክ እንደርሶ ሕፃናትን የምረዳ ጠበቃ መሆን እፈልጋለሁ። በዚያች ምሽት በዝናብ ውስጥ ስላቆሙልን አመሰግናለሁ። ደብዳቤው ከአማዲ ነበር። እውነተኛ አመራር ማለት ይሄ ነው። በዝናብ ውስጥ ለቆመ አንድ ልጅ ስትል መኪናህን ማቆም ሥልጣንህን ድምፅ ለሌላቸው ድምፅ ለመሆን መጠቀም